አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንሻላህ ትምህርታችንን እንጀምራለን። እንግዲህ አላህ ስብሓነሁ ወተዓላ የሰው ልጆች ከምንም በላይ ከሚያቀራርባቸው ነገሮች አንዱና ትልቁ ከስበል ሀላል ወይም በላባችን የምንበላቸው፣ የምንጠጣቸው፣ የምንለብሳቸው ነገሮች ትልቅ የሊና ርፍት የሚሰጡ ነገሮች ናቸው። ከስበል ሐላል በዚህ ዘመን ሐላሉና ሐራሙን ሳይው መለየት ሰው የፈለገው እንዴት አድርጌ ቆንጆ ገንዘብ አገኛለሁ ነው እንጂ ጭንቀቱ ሐላል ነው ሐራም ነው ብሎ የሚለየው አላህን የወደዱ ወደ አላህ የተቃረቡ ወንድሞችና እህቶች እንጂ። መኪናው ከምንም ተገዛ፣ ፎቁ ከምንም ተሰራ፣ ዋናው ብሩ ይገኝ እንጂ ሐላሉ ነገር ብዙ የማያሳስበው ይህ ማለት ግን ብዙን ጊዜ የዚህ ዘመን የዚህ ዘመን ሲባል ዘመኑም እንዳይጠፋ አላህ ያደረገው ዘመኑ ላይ ምርጥ ሰዎች ስላሉ ነው። ነቢዩ ዐለይሂ ሰላቱ ወሰላም እንደነገሩን ሰዎችን ሁሉ ጠፋ ያለ ሰው መጀመሪያ ጠፋው እሱ ነው አሉ። ሰው ሁሉ ጠፋ አይባልም። እጅግ በጣም ደግሞ የቆሸሸ የሰው ሐቅ ኪሳቸው እንዳይገባ የሚፈልጉ የሰው ላይ ገና ሳይደርቅ የሚከፍሉ አላህ በሰጣቸው ኃላፊነት ቶሎ የሚሰጡ ምርጥ ወንድሞች ምርጥ እህቶችም አሉ። እነዚህ ሰዎች ሌሊትም ሲያለቅሱ የመጣን በላካ ካለ ሀገሪቷ ላይ የመጣ በላ ካለ እንኳን ያጠፋሉ። ይህ ማለት አንዳንድ ነገር እዚህ መድረኩ ላይ ወንድሞች የሚሆኑ ማንም ዑለሞቻችን ሲያስታውሱ አንዳንድ ነገር ሲናገሩ ሁሉም ነገር ጨለመ ማለት አይደለም። በርግጥ አልቃሻዎች አሉ። የሰው ገንዘብ መጠስ ታስቀምጥባቸው እንቅልፍ የሚያጡ ሰዎች አሉ። አረባ ከገንዘብ የኑ ሰደ ሚሉ አሁንም አሉ። የሰው አቅም የሚያንቀጠቅጣቸው አሉ። አንዳንዱ አላህን ከማወቅ ነው፣ አንዳንዱ ደግሞ በተፈጥሮ የሰው አቅም ይከብደዋል። አሊፋ ያቅም ኤቢሲዲ ያቅም ምንም አልተማረም፣ ግን የሰው ሀቅ ሲባል ይደነዝዘዋል። የሰው ሀቅ ሲባል ያመዋል፣ የሰው ብር ሲባል ያመዋል። ተጠንቅቆ ነው ጉሮሮ ላይ እንዲገባ የሚፈልገውና አላህ ከምንም በላይ ከነሱ አላ ያደርገን? ያ የሰው ገንዘብ እንድንጓጓ ያደረገን ለዱንያ ያለን ፍቅር ጣራ ላይ ስለወጣ ነው። ምክንያቱም የምናየው ጳውሎስ በኦክስጅን የሚጠቀሙ ሰዎችን አይደለም። የምናየው በቱቦ የሚሸኑትን ሰዎች አይደለም። የምናየው የማያዩና ጆሮ መስማት የማይችሉ ሰዎችን አይደለም። ቀልቤ ዜሮ ዜሮ መኪና ማየት ከጀመርኩ ዜሮ ዜሮ መኪና አዲስ መኪና ከማየት ከጀመርኩ በቃ ልቤ ብው ይላል። ትንንሾቹን ስላላየ ትልቅ ሊታዩ የሚገቡ ቦታዎችን ስላላየ ያም ባለማየታችን በቃ ከምንም ይምጣ ከምንም እችን ዱንያማ እንደዚህ ማለፍ የለብኝም ብሎ ይጨነቃል። ይህ ሲባል ግን ጥንቃቄ የሚያስፈልገው ነቢዩ አለይሂ ሰላቱ ወሰላም ዱንያ ትንሽ ናት ብሎ ከስራ ግን አልቦዘኑም፣ እንዳትረሱ። ዱንያ እኮ ትንሽ ናት ብሎ አንዳንዱ እስከ አምስት ሰዓት ተኝቶ ያለበትን ችግር የራሱን ችግር ወደ ሌላ ችግር ማምጣት የሚፈልጋለ። እሳቸው ከስራ አልቦዘኑም። ከልጅነታቸው ጀምሮ ስራ ላይ ችግር አልነበረባቸው። ምክንያቱም አላህ ወላ ተንሳ ነሲበከ ሚነ ዱንያ፣ የዱንያ ድርሻችሁንም እንዳትተውኑ ያለው አላህ እንዳትረሳኑ ያለው ሰው መጣሩ ዘዴ መፍጠሩ ለመስራት የተለያየ ቴክኖሎጂ መጠቀሙ ኮምፒውተር ላይ እየተቀመጠ በደንብ አድርጌ እንዴት አድርጌ ነው ሀብታም መሆኑ ብሎ ዘዴ መፍጠሩ ይሄ እኮ ትልቅነት ነው። ትንሽነት እጅ መዘርጋት ነው እንጂ የምትሰራው ስራ አዲስ ቴክኒካ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም። ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበረ። እኔ ይህን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ። ይህን ገንዘብ የሰጠኝ አንዳንዱ የሚናገር አለ፣ እኔ የሁሉ ገንዘብ እኮ እንዴት እንዳመጧት እኔና አላህ ነው የምናቆም ይላል። በቴክኒኬ በብልሃቴ በዘዴ ይላል። አረ ባክተው ከአንተ የበለጡ ያሉ ሰዎች ነበሩ። ከነ ገንዘባቸው እስኪ መልቅያማ እንዲሰምጡ አላህ አድርጓቸው። በቴክኒኬ የሚባል የለም ሁሉም ነገር ያለው ላ ሓውለ ወላ ቁወተ ኢላ ቢላህ ብላትም ኃይልም ያለው በአላህ ብቻ ነው። በአንተ ቴክኒክ ቢሊዮነር መሆን አትችልም። በአንተ ማስተር ደግሞ በአንተ ትልቅ መሆን ደግሞ ከወፍጭ ቤት ላትወጣ ትችላለህ። ጤፍ ተሸከም ሊል ይችላል። በአላህ ነው ያለው። ስለዚህ ሀላል ከስብ ላይ ልዩ ጉጉት ማድረግ ያስፈልጋል። ልክ ዑለሞች እንዳሉት ሀላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል። ያኒ ጦማኒነት ሰኪነቱ ልቀልብ አላህ ይሰጠዋል። ይረጋጋሉ፣ ሁሌ የተረጋጋ ሰው ነው። ከዛ በላይ ደግሞ ሓላልን የሚበላ ሰው ልቡ ለስላሳ ነው። በሰው ችግር ይጨነቃል፣ በሰው ሞት ያዝናል፣ በሰው ህመም የሆነች ጥረት ያደርጋል። በቃ ለሰዎች ይጨነቃል፣ ድርቅናም የለውም። ከምንም በላይ ደግሞ ሐላልን የሚከስብ ሰው ድዋውን አላህ ይቀበለዋል። በኖርነው ቁጥር የተለያየ ሀጃዎች ይመጣሉ። በነዛ ሀጃዎች ድዋ ይፈልጋል። ያለ ድዋ የሚፈታ ነገር የለም። ድዋውን አላህ ሙስተጃብ ያደርግለታል። የዚህ አይነት የሚንቀሳቀሱ በላባቸው የሚበሉ ሰዎች ምን ጊዜ እዚህ ምድር ላይ ቀና ብሎ መሄድ ያለባቸው እነዚህ ሰዎች ናቸው። አንተ፣ አንቺ በጥረትሽ የምትኖር ምትኖሪ በተቃራኒ ባልሽ በወር ደሞዝ እየተሯራጠ የኮሚሽን ስራ እየሰራ ትንሽ ሱቅ እየከፈተ የቤት ኪራይ ለመክፈት እየታገለ ትምህርት ቤት ለመክፈል እየታገለ የኖረ ባልሽ ይህንማ፣ በቤት ሲገባ እግሩ ንጠቢው አንቺ ነሽ። ትልቅ ባል ያለሽ። ከዚህ የበለጠም ዱንያ ላይ ትልቅ ሰው እኮ የለም። ሀላሉን እየከሰበ ዳቦ ይዞ የሚመጣ ባል፣ ሀላሉን እየከሰበ ዳቦ ይዞ የሚመጣ አባት፣ ሀላሉን እየከሰበ ቤተሰቦችን የሚመራ ወንድሜ አንተ ትልቅ ሰው ነህ። ትንሽ የሆንክ እንዳይመስልህ። ተሯሩ ጭ የተሯሯ ጣብሽር ቀና ብለህ ሄዳለህ። ጂፕላስቱን ፕላስቱን ባታወርሳቸው እስልምናን ታወርሳቸዋለህ። ሀላል ታወርሳቸዋለህ። አባትህ እኮ ታጋይ ነበር ትባላለህ። ሀላልን ለመፈለግ አባትህ እንዴት ታጋይ ነበር ትባላለህ። የዛንም ሲቀማ እዚህም ሲያስለቅስ የነበረ ደሞ ዝምበል የህዝብ ገንዘብ በልቶ አባት ትባላለ። እናውቀዋለን እኮ አባተ፣ የሆነ ጊዜ ከሆነ ሰው ስትጣላ ትሸማቀቃለ። አባትን አላቆምና ነው ስንት ሰው አስለቅሶ ይህን ገንዘብ እንዳመጣው ትባላለ። አባትም ከአላህ ጋር ተጋጭቶ ነው ሄዶ በሚያሳዝነው መልኩ አባትም የሰው ሀቅ ይዞ ደሞ ሄድ ስለዚህ ታግለን ምንኖር ሰዎች እየተፍጨረጨርክ የምትኖር ሰው አንተ ሁሌ እኮ ፊትህ ኑር ነው ቀልብህ ኑር ነው ሁሌ ደስተኛ ነህ። ያለበትን ጸጋ እንዳትረሳው። የአንተ ቤት ወጥ ነው የሚጣፍጠው፣ የአንተ ቤት ምግብ ነው የሚጣፍጠው። እኔ ግራ ገባኝ እንዶ አልብቃቃለኝ እኮ እንዶ። ያው አንዳንዱ ሲጠየቅ እንዴት ነው ምን ኖሮኝ እንዴት እንደምኖርም አላቀው። አንድ አንዳንዱ በአስማት ነው ይላል አንዳንዱ በረህመቱ ነው ይላል። አንዳንዱ ደግሞ እኔ አላውቀም ወላሂ <سؤال> ይላል። በቃ ደሞዙ 14 ሺህ ብር ነው የቤት ክራ 20 ሺህ ብር ነው የሚከፍለው እንዴት ነው የኖረው ታዲያ? በረህመቱ ነው ይኖር ብዙ አይነት ኑሮ ያለ አለ። ወላሂ አንተ ትልቅ ሰው ነው። የማንም እምባ ያልገባብን ህይወት የምትኖር ከሆነ ቀና ብለት ሄዳለ። የሰው ቤት ለቅሶ ቤት ስትሄድ ቀና ብለት ሄዳለ። ምንም የምትሸማቀቀው ነገር የለም ውስጥ ምንም ነገር የለም። ያስለቀስከው ሰው የለም። የሚያገላምጥ ደሞ መጣ የሌባ አትባልማ። አንተ አንተ ጥረነው እምትኖረው የቻልካትን ያክል እየሞከርክ ነው ያለው። እዛ ስትሄድ እዚህ ጋር እንደ ዳቦ ቤት ስትከብ እምቢሲል፣ ስጋ ቤት ስታረገው እምቢሲል፣ ኪዮስክ ስታረገው እንዴት ያምራል። ይሄ ሕይወት ማለት እኮ ይሄ ነው። ገንዘቡ አይጣፍጥም እንጂ እንዲህ ካልሆነ አሜሪካን ግቢ የደከምከው ገንዘብና ከአሜሪካ የተላከልህ ገንዘብ እኮ አንድ አይደለም። ከአሜሪካ ማ ሲላክልህ ኡማውን ሁሉ ነው መጋበዝ የምትፈልገው። ምን ልጋብዝህ ትለዋለህ። በቃ ጥብሲ ነው ልቅቅል ይልልህ ትለዋለህ። አሜሪካን ግቢ ሄደ፣ ጥረት አድርጌ የደከምካት ሳንቲም ግን ትቋጥራታለህ። ቆይ እስቲልህ ይሄ ለእንትን ይሆናል ትላለህ። ይሄ ለእንትን ነው። ልክ ደሞዝህ ሲመጣ መድበ እኮ የለም፣ ገና 25 ላይ አለ። ለምን መድበው? ለቤት ኪራይ፣ ለትምህርት፣ ለወተት ምናምን ብለህ ስላልደከምክበትና የደከምክበት ገንዘብ አንድ አይደለም። ስለዚህ ሀላል ከስ ብ ላይ የሆኑ አካሎች ስለ ቆሸሹ እንዳትቆሸሽ። የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትም። አንተ ግን ትልቁን። አንቺም የዚህ አይነት ባል የሰጠሽ የዚህ አይነት ወንድም የሰጠሽ ሴት ታድለሻል። የጓደኛሽን ባሏ የገዛላት መኪና እንዳታይ፣ እሱና አላ ነው የሚያውቁት። የአንቺ ከመኪና በላይ ባልሽ ትኩስ ዳቦ ይዞልሽ መጥቶልሻል ያሀላል አብሽር ባለቤቴ በይው የዱንያን ረሃብ እንችለዋለን የአኽራን እሳት ግን አንችለውም በይው አብሽርው ዛሬ ብንቸገር ነገ እንሻ አላህ ደግሞ እናገኘዋለን አብሽር ባለቤቴ በይው የዚህ አይነ ባል አላህ ሰጦች ነው ደግሞ አረ ምን ቺስታ ነው የምትለው ቺስታ ነው እያሉ የሚያባሩ አሉ አሉ እናባረሽ ልትሄጂ ነው ባሪያ የሚያደርግሽ ባል ነው እ የምታደርጊው ይሄ እኮ ትልቅ ባልሽ ነው ለባለቤቴም ለልጆችም ለልጆቼም ሐላል ይዤ እየመጣ ያለ ወንድምሽ የልጆች ሻባት አብሽር በዩ ባንቺ አብሽር። በቤቱ ሰኪና፣ በቤቱ ፍቅር። አላህ የሚገርም ያላሰብነው ነገር ይመጣል። ደሞ ይመጣል። ለምዶ የማይመጣው ዱንያ ትመጣለች እኮ። ግን ሰብር ያስፈልጋ። ሰው መቼም አልሰብርም ካለ እኮ በትንሿ ነገር ይወርቋል። እንኳን ያልበትንሽ። አላያችሁም አንዳንዴ መኪና ዘጋብኝ ተብሎ ሁለት ሹፌሮች ሲጣሉ ሰላሳ መጣቢያ ያላቸው ነው እኮ የሚመስሉት። እስቲ ውረድ ልብካለ ውረድ አንተ ምን ውረድ ይባባላሉ። ዲነዚህ ዞች ስትጠጋ ትተዋወቃላችሁ ብትላችሁ አረ ወላሂ አላቆም ነው የሚሉ። ዘጋብኝ ብሎ ለሰከንድ ሰብር አጥቶ ሰው ሲደባደብ ታይዋል። በዚህ ምክንያት እኮ ሰበር ዜና ተብሎ እኮ ቀርበዋል እኮ። ለደቂቃ ስለዘጋበት ሽጉጣ አጥቶ ገለዋል። ለደቂቃ ሰብር አጥቶ ማለት ነው። እንደው የሚገርመኝ ሰው የሰው ልጅ እኮ ባህሪያችን ስለዚህ ሀላል ላይ ያለን ወንድሞች ቀናበል ቀናበይ ቤትሽ በሀላል የተሞላ እህቴ ቀናበይ ተዳሪሽ አማሩ ያንቺ ነው። ልጆችሽ ቀናብለው ነው የሚያድጉት። ይሄንን ነው በጣም ማሰብ ያለብን። ለምን ሁላችንም ጭንቀታችን ሀሳባችን ሁሉ ዱንያ ዱንያ ዱንያ ብቻ ስለሆነ ሀምና ገም፣ ጠዋትና ማታ ጭንቀታችን ይሄ ስለሆነ ማሰቡ መጣሩ ጥሩ ቢሆንም መጠንቀቅ ግን ያለብን ለዚች አላማ አልተፈጠርንም። አንድ ሰው በምድር ላይ አለ የሚባል ዱንያ ቢኖረው ሰክሰስ ሆና አይባልም። ይሄ ልጅ እኮ በዱንያ የተሳካለት ነው ተብሎ አይታየም። አንድ ሰው ተሳካለት ያለው አላህ ነግሮናል فمن زحزح عن النار وادخل الجنة فقد فاز ከእሳት አላህ የጠበቀው ሰው ጀነትን አላ የወፈቀ ሰው ስኬታማ ማለት እሱ ሰው ነው። ስኬታማ የሚባለው ይሄ ሰው ነው እንጂ ዱንያ ትልቅ ስል ያዘ ተሳካለት አይልም። ስለዚህ ወደ ሌላ ነጥባችን ከመግባቴ በፊት ሓላል ከስብ ላይ ያላቸው ወንድሞቼ በርቱ፣ አላ ስብሓነሁ ወተዓላ ባላሰባችሁት መልኩ በረካውን አላ ያወርድባችሁ። ትልቁ ነገር በረካ ነው። አላህ በረካውን ያውርድባችሁ። ጥረታችሁን ቀጥሉ፣ የቻላችሁትን ቀጥሉ። አላህ ያለው ጊዜ ይሳካል። ካልተሳካም ለዛኛው አገር አትቀምጦለ ነው ውስጥ ሳያዝን ቤትን እየጠበክ የቻልከውን ያክል እያደረክ ነው መሄድ ካንተ የሚጠበቅብህ።